ነገር ያለው ይመስለኛል። እባክሽ ታደርጋለህ ምን? ይሄን ሰላም፣ ጤና ይስጥልኝ። ውድ ተመልካች እንደምን ናችሁ? ደናናችሁ ወይ? ዛሬ እንግዲህ እስቲ ዛሬ አዲስ ቪዲዮ ማጥየ መጥቻለሁ። ይህንም ቪዲዮ ላይክ አድርጉ። ይበስማም ጨራሽኩ አራት ላይክ ሁለት ላይክ ዜሮ ላይክ እያገኘው ነው። ተስፋ ያለ መቁረጥ እና ቻናሌ ቪዲዮ ላይ የተመታ ሆኗል እያልኩኝ ነው። እንግዲህ ውድ ተመልካች መኮንንና አይንዬ እየተነጋገሩ ነው። የሚነጋገሩት ነገር ታታዬ እኔ ወደ ልሂድ ስራ አጣው ብሎ እንግዲህ እናቱን እያነጋግራት ነው እናቱ ደግሞ እትዬ ስራ እየፈለገችልሽ ነው እየፈለገችልህ ነው። ምንድን ነው እንደዚህ የሚያደርግህ ታገስ እያለችው ነው እንግዲህ። አይንዬ አይንዬ እናቱ ነች። ነገር ግን ልጁ ስራቶ በጣም ተጨናንቆ ነበረ። ነገሮቹ እንግዲህ በጣም አስጨንቋታል እሷንም በልጇ ላይ እንደዚህ ነው እንደዚህ ነው አትልም፣ እንጂ በጣም ነው የተጨናነቀችው። እሱ ስራ በማጣቱ ማለት ነው። እና እንግዲህ አቶ አብዬልም ሌላ ቪዲዮ ላይ ገብቶ እየተወነ ነው። እኔና አንተ አብረን ቆጭ ብለን እንጫወታለን እያለችው ነው ልጅቷ። እኔ እዚህ ላይ ስሙን አላውቅም፣ ግን ሌላው ቻናል ላይ ሌላው ድራማ ላይ አብየል ነው የምንለው። መሲ ግን በጦም ሞና ታማለች። መሲ እንግዲህ ሁሉም የጓደኛዋ ጓደኛ ሁሉ ሊጠይቁ ሲመጡ እንዴት ሰውን መሸሽ እንደምትፈልግና ሰውን ማየት እንደማትፈልግ ነው የምታሳየው። ወይኔ ምን ሆነች ብላ እያየቻት ነው እሷ ምንም ሆነች ጤነኛም ሆነች በሽተኛም ሆነች የማስታወስ ሽግር ስላላባት አታስታውስም እያሉ እየተጨናነቁ ነው። ነገር ግን ነገሮቹ እንደዛ ሳይሆኑ መሲ ድራማ ነው እና ሌሎቹን በትክክል ታናግራለች፣ ሌሎቹን ደግሞ አታናግርም። ነገሮቹ ግን እንደዛ ቢሆንም በመካከሉ ወይዘሮ እትዬ ሀና ነው የሚባለው የምትባለው። እዚህ ላይ ደግሞ እትዬ ደግሞ በጣም እየተጨናነቀች ነው። አለቃዋ ማለት ነው። አለቃዋ ደግሞ ሉሊት ነች እና የሉሊት የእትዬ ባል ደግሞ እነሱ ሳሎን ቁጭ ብለው ሲመጡ ነበረ ሲመጡ ወይኔ ተነስተው እና አይንዬ ሁሉ ተነስተው እሳቸውን እርሶኑ ቁጭ በሉ ስለ አይኔ ወደ ላይ ነው የሚሄደው ብሎ እሱ ሲናገር በጣም ነው የደነገጡት እና ከዚያ እንግዲህ የእሱ ባለቤት አለቃዋ ስትመጣ ነበረ። አለቃዋ ስትመጣ አለቃዋ ያው አለቀዋ ስትመጣ እንግዲህ እስቲ እዚህ ቆዩኝ፣ እላይ ሂጂ እመጣለው ስትል ነበረ። የት ነው የምትሄጂው? እሺ፣ አይ እናንተ እዚህ ቁጭ በሉ፣ እኔ እላይ መጥቼ እላይ ሂጂ እመጣለው ብላሳ፣ ወደላይ ስትነሳ፣ በልሺ እኮ መቷል፣ ጋሼ መቷል፣ ብለው ሲነግሯት በጣም ነው የደነገጠችው። በልሺ እኮ መቷል ብለው ሲነግሯት በጣም ነው የደነገጠችው። ምክንያቱም የደነገጠችበት ምክንያት የሆነ ሰው ተገሎ ተደብቋልና ያ ሰው ባሏ ሄዶ ሚስጥሩን ወይ ለሌላ ሌላ ሰው እንዳያይ ነው የምትፈልገው እንግዲህ አለቃዋ። ከዚያ በኋላ ደግሞ እሱኑ ጠየቀችው። ያ የሞተ ሰው እንዳይታወቅ አካሌ እንዳይሰማ ብላ ስትጠይቀው ነበረ አመንሽም አላመንሽም ሰምቷል እኮ ብሎ ሲነግራት እንግዲህ ወይዘሮ ሀና በጣም ነው የደነገጠችው። የደነገጠችበት ምክንያት ደግሞ ያወሳው ሁሌ ከወንጀል ቦታ ስለማትጠፋ ማለት ነው ሁሌ ከወንጀል ቦታ ስለማት ጠፋ ማለት ነው እና ስለዚህ ውድ ተመልካች እንግዲህ አንደኛው ደግሞ እነኝህ ድራማ ላይ እኔ ሶስት ሰው አይነዬና መኮንንን አላቀዋ ነው እንጂ እማሴ ብዙ ናቸው። ብዙ ስማቸውንም አላቅምና ይቅርታ አድርጉልኝ። አዲስ ድራማ ብዙ ቶሎ አይያዝልኝም እና አለቃዋ ደግሞ መሲ መሲ ጋር ስትሄድ መሲ አለቃዋን አታናግርም ያው እንደማታስታውስ ነው የምታሳያት መሲ የእሷን ችግር የምታውቀው እህቷ ብቻ ነች እህቷ ብቻ ነች የእሷን ችግር የምታውቀው ሌሎቹን እንደውም ስታያቸው በጣም ነው ለመሸሽ የምትሞክረው። የተረጋጋ ነገር የላትም፣ ምንም ነገር፣ የተረጋጋ ነገር ተረጋግቶ መነጋገር የለም። አለቃው ማን ነው? የአለቃው ባል ደግሞ በጣም ደንግጧል። ለምን እንደሚደነግጥ የምናውቀው ነገር የለም። ስለዚህ ነገሮቹ በጣም እየከበዱ ስለሆነ፣ ውድ ተመልካች ነገሮቹ ሁሉም ከበድበድ ነው። እዚህ ድራማ ላይ አቤል ደግሞ እንግዲህ ልጅቷን ሲያሸግራት ነበረ። እስቲ ረፈሱ ስትለው አብረው ለብቻው ክፍላቸው ገብተው እየተጨዋወቱ ነበረ። ነገር ግን እንደዛ ባይሆንም ከሁሉም አሳቢ መኮንን ነው፣ እና የመሲ እህትም ለእህቷ እየጠየቀቻት ነው ሽግሯን፣ አንዳንድ ሽግር ያለ ነገር ማለት ነው። አብል እንግዲህ ድሮንም ያኛው ቻናሉ ላይ አይታችኋል፣ ጣጣ የሌለው ሰው ነው። እንግዲህ ደግሞ ሌላው የክፍል አገር ሲደባደቡና ሲወራወሩ ሲገፈታተሩ አይታችኋልና፣ አንቺ አንቺንሽ የጠገብሽው ልብስሽን በፌስታል ይዘሽ ነው እኮ እኔ ጋር የመጣሽው እስከሚባባሉ ደርሰዋል። እና እሷም እንግዲህ እንደ ሴትነቷ ከወንድ ጋር ገጥማለች። ሳሩ ውስጥ አንስቶ ነው ያሽቀረጠናት ያሽቀረጠራትና ያው እንግዲህ ድራማው አንዳንድ ጊዜ በጣም ቆንጆና ጥሩ የሆነ ነገር ከሱ ላይ እንማራለን ከእንግዳ ድራማ ላይ። እንግዲህ ውድ ተመልካች ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታትኝ ማለት ነው። ሁላችሁንም እወዳችኋለሁ አከብራችኋለሁ። መታችሁ ላይክ ስለመታደረጉኝ መታችሁ ስፖርት ስለምታደርጉኝ አመሰግናለሁ ማለት ነው። ምን ያክል ሰፖርት እንደምታረጉኝ ደግሞ እናንተ ታውቃላችሁ። ስለዚህ እንግዲህ ወይዘሮ ሀና እንግዲህ አይንዬን አይዞሽ እኔ አለውልሽ እያለቻት ነው እንግዲህ እሷ ኖራላት ምን እንደምታረግልን ምን እንደምታረግላት ለአይንዬ የሚቀጥለው ቪዲዮ አብረን እንከታተላለን ማለት ነው። ውድ ተመልካች ሁላችሁንም ሰላም ብያለሁ። ጉዞ ወዴት ነው ድራማው አንዳንድ ጊዜ ስማቸው አዲስ ስለሆነ አይገባኝም ለምን እንደሆነ ባላውቅም ማለት ነው። እንግዲህ የማሚ ልጅ ክፉ እንደሆነች እና በጣም እንደሚጠላዋት ነው የሚናገሩት። እዚህ ድራማ ላይ የማሚ ልጅ ማለት የአላቃ ሉሊት ሉሊት ልጅ አላት። እሷ ደግሞ ሉሊት ደግሞ እዚህ ድራማ ላይ አለቃ ብሎ ነው እያለች ነው፣ ሌሎቹም በጥፊ እያጠናገረቻቸው ነው። እና በጣም በሚከብድ ሁኔታ በጣም ነው የምትገርመው ሴትየዋ ማለት ነው። ውድ ተመልካች እንግዲህ ጉንፋን ስለያዘኝ ነው ድምፄ ሊደብራችሁ ይችላል። ጉንፋን ይዞኝ ነው። ሁላችሁንም አመሰግናለሁ። ላይክ እና ላይክ እያደረጋችሁ ላይክና ሼር እያደረጋችሁ አበረታቱን ማለት ነው። ውድ ተመልካች ሁላችሁንም አመሰግናለሁ። ቪዲዮ እዩ ማለት ነው። ባይ። በጣም እኮ ስለምትወድሽ ነው። ግን በቃ ካልቻልኩስ ለምን ታስጨንቀኛለች እኔ